አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ማሻላ ብያለሁ። ዛሬ በእንኳን ደስ አላችሁ ነው የመጣሁት ማለት ነው። ሳዑዲ ላይ የምትኖሩ ቤተሰቦች ማንኛውም ኢትዮጵያዊ የሆነ የምህረት አዋጅን እየተከታተልኩ ነበርና እውነት የሆነ ብዬ አላሰብኩም ነበረ እውነት እየሆነ ነው። በጣም ደስ ብሎኛል። እንኳን ደስ ያላችሁ ለማለት ነው የገባሁት እንግዲህ ተጠቃሚ ያደርጋችሁ ነው ምለው ደግሞ በዛ ላይ ብዙ እንዳትጠቀሙ የሚያደርጉ ነገሮችም አ እንሻላ ሁሉም ተሳክቶላችሁ ተጠቃሚ የምትሆኑ ተስፋ አለኝ ማለት ነው። አንዳንድ ጊዜ ባለፈው በዱባይ አይቼ እንደው ሳኡዲም ይሄ ነገር ቢመጣ ብዬ ተመኝቼ ነበረ ያው እኔም ቢሆንልኝ ብዬ እኔም የምፈልገው ነገር ስለነበረ እንደው እኔ የምፈልገውን ያው ለእህቶችም ብዬ አስቤ ነውና፣ በጣም ደስ ይላል። ተጠቃሚ ለሆናችሁ በተለይ በጣም ደስ ይላል። ሰርሃ ከህገ ወጥነት ወደ ህጋዊነት መሄድ ቀላል ነገር አይደለም ማለት ነው። ዛሬ ላይ ላይ ነው የተከሰትኩት እንግዲህ እንኳን ደስ ያላችሁ ልበል ብዬ ነው። እስኪ ሻር ላድርግና ደግሞ ተመልሼ እመጣለሁ እናወራለን። እንሻላይ የምትገቡ ሁሉ ላይክ በላይክ ግቡ፣ ሼር አድርጉልኝ፣ ቪዲዮ የሌላም ጋር እንዲደርስ በተቻላችሁ መጠን በቅንነት ማለት ነው፣ በምትችሉት እንትን ማለት ነው። በላይክም ሆነ በኮሜንትም ሆነ በሸርም ሆነ በምትችሉት እንደምንም ብላችሁ እንዲንቀሳቀስ ዩቲዩብ አንቀሳቅሱልኝ ማለት ነው። ምንድን ነው እናንተ ምስቁት ቲክቶክ ያንተርትታችሁ እና ውዶቼ ላይክ እያደረጋችሁ እንዲሁም ደግሞ ሸር እያደረጋችሁ አበረታቱኝ። ቪዲዮ የተደራሽነት እያገኝ አይደለም። በእርግጥ 1500 ምናምን ሰብስክራይብ አለው፣ ግን በጣም የቆየ ሰብስክራይብ ስለሆነ ምናልባትም እሱ ሞባይል እሱ ቻናላቸው ወይም እሱ አካውንታቸው ሊጠቀሙበት ላይጠቀሙበት ስለሚችል አሁን ላይ አዳዲስ እንትን ያስፈልገኛል ማለት ነው አዳዲስ ቤተሰብ ስለሚያስፈልገኝ። ለአዳዲስ ቤተሰቦች እንዲደርስ ደግሞ ሼር አድርጉልኝ፣ ኮሜንት ማስተያየትም ስጡኝ፣ እንዲሁም ላይክም አድርጉልኝ አበረታቱኝ እላችኋለሁ ወዶቼ። ሼር አድርግና ደግሞ እስኪ እንጫወታለን ማለት ነው።

እና ተመልሼ ይመጥቻለሁ። ምን ሼር እያደረኩ ነበረ ድምጼና እጥቼ ማለት ነው። እንሻላ እንግዲህ ቢያንስ ትንሽ ሰው እንኳን ብናገኝ ብዬ ነው። እና እንኳን ደስ ያላችሁ ማለት ነው። እስኪ ተጠቃሚ የሆናችሁ ወይም ደግሞ እርግጠኛ የሆናችሁ ደሞ በአስተያየታችሁ ግለጹልን ማለት ነው። ለሌሎችም እርግጠኛ ሆነን እኛም ማስተላለፍ እንድንችል ማለት ነው። ሳዲ መነጽር አቅብኝ። እና ኢንሻአላ ተጠቃሚ የሆናችሁ እንዴት? እሺ እሙሱ ደስ አንድ ጊዜ አንድ ጊዜ አታ አትጮህብኝ አትረብሸኝ። እንኳን ደህና መጣሽ አዲስ። አይ አትመጣም እዚህ አይቻልም። እና እንኳን ደህና መጣሽ ደህና ነኝ። አመሰግናለሁኝ። እንኳን ደህና መጣችሁ። ሸር አድርጉልኝ። አዲሶች ፕሮፋይል እያየሁኝ ፈዝጀ ቀረብኩወይሱን ፕሮፋይል እና እንኳን ደስ ያላችሁ ብያለሁኝ። ደስ ያላችሁ እንግዲህ ደስ ብሎናል በሉ ደምሪኝ ደምርሻለሁ። አብሽሪ አዲስ ሰው ተገኝቶ ነው። ደምርሻለሁ፣ አንቺም ደምሪኝ። አትንጫጩብኝ ደግሞ ደሞ እናንተ ላውራበት። እኔ አሁን ደስ ብሎኛል። እደምርሻለሁ፣ ሸራ አድርግልኝ እና እኔም ሸራ አድርግልሻለሁ። አዲስ ሰው ጋር እንዲደርስ ማለት ነው። የቆየ ቻናል ነው የእኔ። የተረሳ ስለሆነ አሁን ላይ ያለውን ሰብስክራይብ ስለማይገኝ ብዙ እሺ ኮሜንት እመልሳለሁ። ኮሜንት ላይ አይቼ እደምርሻለሁ እመልሳለሁኝ። አብሽሪ ማለት ነው። ኮሜንት ብዙ ጊዜ ግን ይነሳብኛል። ላይቭ ላይ ስገባ ያለው ኮሜንት በኋላ ይጠፋኛል እና ሌላኛው ቪዲዮ ላይ ማለት ነው፣ ዝቅ ብለሽ ሌላኛው የለቀቁት ቪዲዮ ላይ አንድ ኮሜንት አስቀምጭልኝ። እሺ እና እንደዛ ነው ላችኋለሁኝ። አንዳንዱዎቹ ደግሞ በጣም ግራ የተጋቧሉ። እንዲሁም ደግሞ ገንዘብ የሚበሉም አሉ። እንዲሁም ደግሞ በጣም ብዙ ገንዘብ እንዳይበሉ ብለው ምክር የሚለግሱም አሉ ማለት ነው። በብዛት እንሻላ ጥሩ ነው፣ ግን ያው በዚህ መካከል የሚበላም ያው የለም ማለት አይደለም፣ ይበላል። ግን እንደው ተረጋግታችሁ አስባችሁ ሰው በምን አይነት መንገድ ሂዶ ነው የተሰራለት ብላችሁ በዛ በተሰራለት ሰው መንገድ ብትሄዱ የተሻለ ነው ማለት ነው። ለስንት ጊዜ እንደሚቆይ ምህረት አዋጁ አላውቅም። ያው እናንተ ናችሁ የምታቁት። ግን በተቻላችሁ መጠን ያው ከሁለት ያጣ እንዳትሆኑ ሆኖ ተጠንቀቁላችኋለሁኝ። ሰራሃ፣ በጣም ደስ ይላል እድሉ። በተደጋጋሚ እንደዚህ አይነት የምህረት አዋጅ ቢመጣ በሳውዲ ብዙ ህገወጥ ይቀንሳል ማለት ነው። ሰው ህጋዊ ይሆን ነው በሆነው ሰዓት ያመረውና ያ ነገር ይስተካከላል። ብዙ ከመሳቀቅም እንዲሁም ደግሞ ብዙ አመት ከአገር ወጥቶ ከመቆየትም ብዙ ሰው በዚህ እንትን ተጠቃሚ ይሆናል ብዬ አስባለሁ። እኔ ሰርሃ እኔ ያለሁት ኢትዮጵያ ነው። ነገር ግን ልክ እድሉን የተጠቀምኩበት ያክል ደስ ብሎኛል። ወላሂ መጀመሪያ መጀመሪያ ላይ እውነት አልመሰለኝም ነበር። አሁን እውነት ሆኖ ሳገኘው ግን በጣም ነው ደስ ያለኝ። እና በዚሁ አጋጣሚ እኔንም እያበረታታችሁኝ፣ አቤት ዋይኩም ሰላም ወረሕመቱላ። አልሰማሁሽም፣ እዚህ ቪዲዮ እየሰራሁ ነው እና ደህና ናችሁ? ምን ልላችሁ ፈልጌ ነው፣ በጣም ደስ ብሎኛል። ስለዚህ እኔንም ደግሞ በዛው ማበረታቱኝ ምን እንቻላለሁ። ይሄ በኩል ስራበት እዛው ናችሁ። እኔ ማለት ከቆምኩበት ስነሳ ድጋሜ ደግሜ ነው የምነሳው እና ደግሞ የስራው ሁኔታ ነው ባህሪ፣ ምንም ማድረግ አይቻልም። ደስም ስላለኝ ለዛም ነው እና እንሻላ አምሸይ ላይክ አድርጓት። ላይክ አዎ፣ ላይክ እያደረጋችሁ አትግቡ። ካለፋችሁም ላይክ አድርጋችሁ አትለኩ። ችግር የለም፣ ሌላ ሰው ጋር ስለሚደርስ ለኔ ጥቅማላት ይችላል፣ አንድ ላይክ ማለት ነው። ስለዚህ አትለኩኝ፣ ላይክ አድርጉኝ፣ ሼር አድርጉልኝ እንደው በእናታችሁ በቅንነት እስኪ ሸር አድርጉልኝ። እኔማ ምን እንዳሰብኩ ምን እንዳልኩ ታውቃላችሁ። ምን አለ ተኝቼ ስነሳ ከእንቅልፌ ማለት ነው አንዱ ደህና ዩቲዩበር በቃ አንዱ ሊላሂ ተአላ ብሎ እንደው ሸር አድርጎልኝ በቃ የሆነ ስከፍተው ቻናሌ የሆነ ተቀይ አይሮ ባገኘው ምን አለበት ብዬ መኛለሁ። በቃ በቃ ዝም ብዬ እኮ ዝም ብዬ እንደዚህ ያስፈልገኛል እንደዚህ ያምረኛል ማለት ነውና እንደዛ የሚያደርግም ካለ እስኪ ሻራ አድርጉልኝ። አህለል ከይር ካለ ማለት ነው፣ አላኩል ያህልን። እንዲሁም ደግሞ የምታቁት ዩቲዩበር ካለ ጀማሪም የሆኑ ደግሞ የኔ ቪዲዮዎች ካሉ አገናኙ፣ አንዱ ባንዱ ነው። ስለዚህ ላይክ እያረጋችሁ ደግሞ ኢንሻአላ ትንሽ ድጋፍ ያስፈልገኛል። ለምን ደካማ ነኝ እኔ። በፊት ላይ ዩቲዩብ ዩቲዩብን ስጀምረው ስሰራው በጣም ጠንካራ ነበርኩኝ ሳውዲ ሆኜ ማለት ነው ግን አሁን ላይ ደግሞ በጣም ደካማ ሆኜ ያለሁት መጠንከር ያለብኝ አሁን ነበረ ምክንያቱም አሁን ላይ በነፃነት ሀገሬ ላይ ነው ያለሁት እንደፈለግኩ ወጥቼ ገብቼ መስራት እችል ነበረ ግን አትፍረዱብኝ በቃ የእኔ ድክመት ነው ይሄ ማለት ነው እና ለማንኛውም የሚያግዘኝ ሰው አሁንም እንደ አንዴ ከዚህ ካለበት ከተኛበት ዩቲዩቡ ከሞተበት፣ የሚቀሰቅስልኝ የሚያግዘኝ ወይም ደግሞ አንድ ቪዲዮ ሰርች የሰጥቸው በደንብ አድርጎ ኤዲት አድርጎ የአምስት ደቂቃም ትሁን ማለት ነው ኤዲት አድርጎ እንዳው ቧ የሚያደርግልኝ ያኔ፣ ለእይታ ቆንጆ ማራኪ የሆነ እይታ እንዲኖረው አድርጎ የሚያቀርብልኝ ካለ፣ እንዲሁም ምንም ምን ማለት እንዳለብኝ አላቅም። ያው ሰርፕራይዝ ነው ይሄን ማለት ነው ለእኔ። እና ያው ይሄን እንኳ የሚያደርግ የለም ብዙ እንደው ላውራ ልበል ብዬ ነው። ለማንኛውም አሁን አልቆይም እወጣለሁኝ ማለት ነው። ከላይ ብላይ እሙሱ ደይስ ያ በሌላኛው ቪዲዮ ላይ አስቀምጪልኝ ኮሜንት። አንድ ሰው ነው የሚታየው እሙሱ ደይስ ብቻ ነሽ መሰል ያለሽው እና እንሻአላህ እንደዚህ አይነት ሰው ካገኛችሁ አወለን አገናኙ። ዩቲበር መሆን አይጠበቅባችሁም። ግን ዩቲዩብ እያያችሁ እንደዚህ መቸገሬን የሰማችሁ ወይም መቸገሬ የእውነት የገባችሁ ካያችሁኝ እንደው የሚያግዘኝ ሰው ብታገናኝ ወይም የሚያግዘኝ ሰው እንዲያግዘኝ እናንተ የምታውቁት ለእናንተ ቅርብ የሆነ እኔ ለእኔ ሩቅ የሆነ ሰው ምናልባት ይህ ነገር ቀላል የሆነ ልትሰው ካወቃቸው እንደዛም ብታደርጉ ደስ ይለኛል ማለት ነው። በተረፈ ደግሞ ላይክ ሼርም ብታደርጉልኝ ደስ ይለኛል። ሰብስክራይብ ብታደርጉል ደስ ይለኛል። ሁሉም ደስ ይለኛል። ስለዚህ ላይክ ሼር፣ በቃ በጣም ዋጋ አለውና ስለዚህ ሸር አድርጉልኝ ባካችሁ። ውዶቼ፣ አወዳችኋለሁ። እንግዲህ አባ ደስተኛ ያርጋችሁ። የእንትኑ የምህረት አዋጁ ተጠቃሚዎች አደርጋችሁ። የምህረት አዋጁን ተጠቃሚ ሆናችሁ ደግሞ እንሻላ እኔ በዚሁ እንግዲህ አድርጌ አቀርባቸዋለሁኝ ብዬ አስባለሁ። እንሻላ ዞሮ ዞሮ ስለኖርኩበት ህጋዊና ህገ ወጥ መሆን ያለው ልዩነት ይሽከበድላል። መስራት እየቻሉ በደምብ በሚችሉት ልክ ያልሰሩ እህቶች አሉ። እንዲሁም ደግሞ አገር ገብተው መመለስ ስለማይችሉ ብቻ እዛው መቆየትን የመረጡ እህቶች አሉ። አብዛኛውን ጊዜ ካልተያዝን በስተቀር አንመጣም ወደ ሀገር እና ለዛ ለዛ ነገር በጣም ከባድ አስተዋጽኦ ነው ያለው እና በጣም ደስ ይላል። አሁን አንዴ ሁለቴ ብቻ ሳይሆን በየጊዜው እንደዚህ አይነት ቀራር ቢወጣ ሳውዲ አረቢያ ላይ በጣም በጣም ትልቅ ለውጥ ይመጣል ብዬ ነው የማስበው። በተለይ ለእኛ ለኢትዮጵያውያኖች ማለት ነው እና ኢንሻአላህ አልጠፋም ብቅ ብቅ ላለሁኝ ብዙ እይታ የለውም እያልኩ ነው የምጠፋው። ግን ሼር ሼር አድርጉልኝ፣ ለሌላም ሰው እንዲደርስ አድርጉልኝ። ዞሮ ዞሮ ታየም አልታየም ያው እንደዚህ ሾጥ ሲለኝ ብቅ እላለሁ ማለት ነው፣ እና አሁን ልወጣ ነው ውዶቼ ዛፉን ላሁከይር ብያለሁኝ የተከታተላችሁኝም እንዲሁም ቪዲዮውን ከለቀቅኩት በኋላም ደግሞ አይታችሁ በቃ ሳታልፉኝ ላይክ ሼር የምታደርጉልኝ ኮሜንት አስተያየት የምትሰጡኝ፣ አመሰግናለሁ ጀዛኩም ኢላሁ ኸይራን እላለሁኝ። ይሄኛው አልንቀሳቀስም ብሎም ቢካለ እንግዲህ አዲስ ዩቲዩብ እከፍታለሁ እንጂ አማራጭ የለም ማለት ነው እና ስለዚህ ኢንሻአላህ በጣም ነው የማመሰግነው፣ እወዳቸዋለሁ። ጀዛኩም ኢላሁ ኸይራን። አሁን ልወጣ ነው ማለት ነው። ሰላም አለይኩም ወራህመቱላሂ በረካቱ